እናርገጥ ወፍት ባይሾት ይላል። በቃ ምን ማለት ነው? አንድ ጊዜ ነው ወይ ምን እንዴት? ብቻ ላራት እንጂ ብቻ መስሎኛ። ብቻ ሌላ ፈጣጥ፣ ሌላ ጉዴ ውስጥ እንዳከተል ይሄ መፈጣጠም መፈጣጠም ይባል ነገር የለም። ይሁን እኔ ስላሳዘንከኝ ነው እንጂ ዳንችራ መጡ ብለህ በኋላ ሌላ እህና ምን ምን ይጎልኛል? ገንዘቤስ? እኔ ትዳሬ ነህ ብዬ አዝመራ ወደለ አዝመራ ምን ይሰራልኛል? ባለ ትዳሬ ነህ ያ ያከበፍኩት ቤቴን ደስ ሌላ ማለት ነው

ስለምውድሽ ስለማፈቅርሽ እኮ ነው። እንዴት ነው እንደማፈቅርሽ አታውቂም ነበር? እንዴት እስከ ዛሬ እንደምወድሽ፣ እንዴት ነው አንቺ ጠላሽኝ? እንዴት እንዴት፣ ወዳለሁ ወዳለሁ እንጂ የምትይኝ። ይህን ያህል ዘመን ተቆየን፣ ወዲህ አሁን እንዲህ ያለ ምን የምታመጪ? ምንድን ነው ሰላም? እንዴት ሁሉን ነገር እያወቅህ፣ ሰዎችን ጉዳይ እያወቅህ፣ ተበተሰብዬ አልወጣም እንዴት? ቤተሰቦች ቤተሰቦች እምት ቤተሰቦች አንቺን ይወደዋሉ ወዷሉ አፈቅሯሉ። ከእሱ ጋር ነው መኖር የምፈልግ ታልሽ ቤተሰቦችሽ ያስገድሉሽ እንዴ? ያ ባቤና ተቆማን ባቤ ባቤ ባቤ አትበይኝ። አባትሽ አሁን በእኔና በአንቺ ጉዳይ አይመለከታቸውም። ምን አገባቸው? እሳቸው አንቺ ተወደድሽ ተወደድሽኝ አንቺን ተወደድኩሽ ምን እሳቸው አንቺ ዋናው ትዳር መኖሩ ትዳር ይዘሽ መኖሩን ነው እንጂ የሚፈልጉ እሳቸው እሱም ወንድ እኔም ወንድ ምን ሌላ ነገር እንዴት ከነሱ ትእዛዝ አልወጣም። እንት ረግ ደግሞ ይህንን ወር ያመጡልኝ እንዴ አዝመራ አይተውብኝ ነው እንጂ እንዴት ከውቷል፣ አልደለ አዝመራው አልጎደለ። ደግሞ እሷን ነገር እ ዝቅ ብለን እንስራ፣ ዝቅ ብለን ተነጋግረን ያፈራ ነው፣ ገንዘብ እኔ ዝቅ ብሎ የለኝም። ከፍ ብዬ ነው የምንወር። ሞልቶኛል፣ ገንዘብ አለኝ፣ ንብረት አለኝ፣ አርስ አለው። ምን ደግሞ ነው ምን ምን እንጂ ፍቅርን እንዴት አድርጓሽ ሞኖ ሞናት ወይ? በዚህ መቼ እንዲህ ብሎኝ ያውቃል። አሁን እኔ እንዲሁ እንዲህ ብሎኝ ቢያውቅ እንኳን ስርቆት ራሴን አረሳለትም ነበር። እረሳ ነበር ማናት፣ ታጫውት ማናት ሞጭልፊት የተለው ነበር ታለም ፍቅር ሌላ ነው ሌላ ነው። የከተማ ሰው ደግሞ በዚህ ሀያ ምንም እኔ እና ሌላ ነገር እንዲያረጋት ነው። እንዴት ኛ ያመጣ ነው እስቲ ሞክርና አስር ሞሰሳ ነው የሚያረጋው። ምር ታውቃለህ አንተ በቃ እንግዲህ አይደለም። እንዴት ቃል የገባሽልኝ! እስቲ አሁን እንደው አስታውሽ ውሃ ስትቀጂ በየወንዙ በየጫከው ቃል የገባሽልኝ። እንደው ሌላውም ሌላው ቢጠፋሽ እዚያ ያቺ ዋርካ እንኳን አትታዘብሽ። እዚያ እንኳን የገባሽልኝ ቃል ነው። ቃልሽን እያጠፍሽም እንዴት ነው ፋንቲ። የቃል ማጠፍኩ አይደለም ታውቃለህኝ እንዴት እንደምወደው ግን፣ ባበይን ደግሞ እያወቅህ እሱን አስከፈው ማለት አገሩን ቀየውን ጥዬ መሄድ ማለት። እሳቸው ምን አገባቸው በኔና ባንቺ ፍቅር ደርሰው ጥልቅ የሚሉ እንደርጎዝም እንደው እሳቸው ምን ምን አገባቸው? አይ ገንዘቤ ባሌን ተቀምቼ ገንዘቤን ተወስዱ። ረክ ምን እንደ አምኛ ነበርኩ። ምንድን እንደ ተቀማሽ ማትነግሪኝ?

ወንድ ልጅ ማለት እኮ ምላሱ የጋለ የጋለ ምጣድ እ እኛ ሴቶች ደግሞ እኔን ምን ፍቅር ላይ ምን አገባው

እንደተከበሩ ቢኖሩ አይሻላቸውም? እሳቸውስ ነው። እኔ እሳቸውን ክብር ማውረድ ሰኩኝ። አንተ ተከታኞ ገብተሃል። አሁን ነገርህን ተቀይሯል። ሁሉ ነገር ምን፣ ይሄ ነው የተቀየረ። ምን ይሄ ነው የተቀየረብሽ? እስቲ ንገሪ እ የምታውቂኝ አይደለሁም እንዴ? የምታውቂኝ ገበሬ አይደለሁም? እስቲ ንገሪ እ አሁን እንተ እዚህ መጣ እርሻ ማረስ እ ስንት ማረት አትችል ዋ አንድ ላቅቄ ልጃቸውን ታኖርኩላቸው ተኒ እርሻ ማረስ። እሳቸው ምን አላቸው ንገሪኝ። ዘመዶችሽ ተኔ እርሻ ማረስ ተኔ መጎልጎል ተኔ ከብት መጠበቅ ምንድን ነው ጉዳያቸው? አባትሽ ንገሪኝ እንዴት ቤቱን ጥየ፣ እስቲ አስበው፣ መሬቱ አለ፣ ቤቱ አለ፣ ከብቶች አሉ፣ ያን ሁሉ ትቼ ታውቃለህ። ተቤቱ እኔ አንድ ልጅ መሆን አይና- አይናቸውን እያዩ እኔን እንዴት ይጥያቸው? ለይ ደማ ጋር ተውት። ወይ የእሳቸው ነገርስ እንደው ያንቺና የእሳቸው ሳቾ ነገርስ እንደው ለሰሚም ግራ ነው። አይነ ሀዲ መልክሽና ቆይ እዚህ በመጣ ተነሱ ጋር እንዴት ምን ነው እ? እኔ ወንድ ልጅ ምላስ አይደለም እንዲቀልጭ ያቀርብ እና የረባ የረባ የሚባልና ከተማን ጥሎ መጥቶ የተማረውን ትምህርቱን ይዞ እዚህ ነይ ላኖርሽ እያለ የለመናት ነው እንዴ? ያንቺ እኮ አንድ ሲል አስረግዞ የኔ ይልም አንድ ሲል የት አውቅሻለሁ አንቺ ችጋራም ብሎ ሂጅ እዚያ የምትሄጂበት ሂጃለሽና ተከትለሽው መጣሽ እንጂ ቤተሰብ ፍቅር ምንም እኮ ማይገነኝ ወዲህ እሱ በምን እርግጠኛውልሽ በስ አንዴ ዳንኪራ ምን ነው አሁን? እስቲ እንዴ አንድ የሚያሳምን የሚያሳምን አንድ ምክንያት ንገርኝ እስቲ። እንዴ አንቺ እኔን አለሽ ያልሽበት እንዴ የተለወጥሽበት አንድ ምክንያት ንገርኝ ነው የሴት እናት እና አባት ናቸው የሚወስኑ? ያለ ማን ነው ንገሪኝ እስቲ። የኔ እናት የኔ አባት እዚህ ተጎንሁኝ ናግዘኝ፣ እንደ እየተማርኩኝ ናግዘኝ፣ ጉልበት ይደክማል ሲለኝ፣ አንቺን አስደስታለሁ ላንቺ የገባሁት ቃል ኪዳንስ ብዬ ከተማ ሂጅ እንትን ስል እኔ በመወሰን ያደል እኔ ቆፍጠን ብዬ በመወሰን ያደል። እሱ ዝም ያለ ያንተን ውሳኔ አልጋፋም ማለሽ ያማ። ታንተ ወዴት ማለድን ብሎ እሱ በደከመ ጉልበቱ የሚጠ የሚፍጨረጨር እኮ እኔ ቆፍጠን ብልበት ነው። እኔ ውሳኔን ባሳውቀው ነው አይደል? አንቺ ነሽ አንቺ ኮስተር ብለሽ ባትወስኝ ነው ለዚህ ሁሉ ነገር የዳረግሽ። አንቺ እናት እና አባትሽን እኔ ተሱ ጋር ነው መኖር የምፈልግ የምወደው የማፈቅረው ሰው አለኝ ብለሽ ብትነግሪያቸው ኖሮ እንዲህ አይሆኑም ነበር። አንቺ ነሽ አንቺ። እኔ ጋር ተማር ብለሽ ከተማ ሰደሽ ልቤ ላይ፣ እኔ ላይ፣ ዳንቺ ላይ መታሽብኝ። አንቺ ነሽ እንዲህ አሁን እንዲያው እንዲህ ነርቨስ ያረግሽ አንቺ። እንዴት አንቺ ቆራጥ ብትሆኝ የሚያፈቅር ሰው ስንት ነገር ያረጋል? ንገሪኝ እስኪ

ጥቅልል አድርጎ ይዞ መሄድ ወደ አገሩ እንዱ ይህንስ? ነው ነው የሰማሽ? ምን ምን ክርስትና ባለፈው መጡ የጠየቀሽ ነው። ለሱ ነው የጠየቁት። ይሄ ደግሞ ነው። አንቺ ደግሞ እንደው አይነሸ፣ አይኔን እያየ ሊሸኝ ነው። አንተው ለገዛ ልጅ ነው ክርስትና እንዲሆን ያወጣ ጊዜ አሳይናል። ኧረ ሰው ከፋቱ አሁን በቅሎ አላስወረኝም እዚህ አካባቢ ሊበትኑት ነው ትዳሬ። ምን ስራ ስፈታ እንዲሁ ገንዘብ አልቀበለውም። ይሄንን ገንዘብ ራሱ ነው ለፍቅር ገንዘብ መታሽብኝ እኔን ተማር ብለሽ ከተማ ሰደሽ አንቺ ነሽ ሌላ ሰው ጥፋት በማንም በማንም የለም። የመንደሩን ሰው እንዳለ ደግሞ እኔ ጥፋተኛ ነው እያልኩ እንትን ስል ዋ ቤተሰብ ቤተሰብ ትለኝ አለች። እዚህ የስር ጊዜ ዋ ጌታ ይለት ነገር ማለት የምትናገር አሁን እኔ ዞሮ ዞሮ ውሳኔሽን ማወቅ እፈልጋለሁ እ ይዞሽ ይዤሽ እኮ መሄድ አላቃተኝም እንገርሽ እኔ ስለማፈቅርሽ

አንቺም እንግዲህ እኔ ልብ ላይ ዳንኪራ መተሽብኛል። ዙሮ ዙሮ ግድ የለም እጅ እኔ በቃ ከዚህ በኋላ ምንም እንትን የማደርገው ነገር የለኝም። ጥፋተኛ ይታንቺ ነሽ። አመሰግናለሁ። ጊዜ ያክብርልሽ። እንግዲህ ቃሌንም አጥፈሸዋል። ፍቅሬንም በገደል ከተሸዋል።

ሞጭልፊት እኔ እና አንቺ ጠጀ አንቺ እኮ ጠጀ ነሽ፣ እኔ ደግሞ እያዝዬ። እኔ እና አንቺ እኮ ዳምጠውና ድምፅ መሆናችንን የሚወቅ የመንደሩ ሰው ብቻ ነው እንጂ እኔ እና አንቺ አቅማችንን እናውቃለን። የምትሰው እና ዳምጠው ናቸው ያስለቀቁኝ ብላ አስታወራ። በሀገር በመንደሩ ግን ማለት አይደለም አለም ግን እንደት

ሞጭልፊት፣ ይሄ ሞጭልፊት ትንሽ ምሬት ብቻ ነው የሚያስፈልገው። አይዞህ ግፋ አለውልህ የሚለው እንጂ የሚሻው ጀግንነቱ ጉዳይማ የተመሰከረለት ነው። ብቻ አይዞህ ግፋ የሚለው የሚተማመንበት መሪ ካገኘ ተራራ ግፋ ብትይው

እዚህ ዲእህ መንደር ግን ባ ሽንፍላ ነው ደሞ የመጡብኝ ሽንፍላ ውጣኑ ሳድርቅ ብትይው ያለ ድካም ጠልቆ ይጨርሰዋል። አየሽ፣ ይህ ህዝብ ልዩ ነው። ብቻ አንድ የሚያደርገው የሚተማመንበት መሪ ብቻ ነው የሚያስፈልገው።

ሽኝ ነው። አሁን ከየትኛውን ከመዋጠት ተመልሳለች? አረ እዛው ብታረጋት ምን አለበት? አጃም ሰውዬ ዛሬ ላይ ለቄ ነው።

አሁን ነው በዋነኛው ንብረት የመጣሽ። አሁን ነው አኮላሽ። ተንኮል እያደባ ተንኮል እየሰራ፣ ተንኮላችሁ ይብቃ። ይቅር በማለት ሻምበል ጉረኛ የባህል አሳድል አጥፋ እዚህ መንደር ውስጥ የተከበረ የተመሰክረለት ሰው ነው፣ ያለ ታሪክ አለው

ነጉሜ እኮ የምልሽ አላወቅሽንም እና ነው እንቀጥለው። ማናችሁ? እ ማናችሁ ማናችሁ? ታጣቂዎች ነን። እስከ ዛሬ አላወቅሽንም። እንዴት? የምን ታጣቂዎች? የምን ታጣቂዎች? ሌባን አድኖ ለመያዝ አዲግ እኛ ሌባን ለመያዝ የተላክን ነው እና ምን አገባኝ። ለራሴ ገን ሕይወት የተመሰካክሎብኛል። እናንተ ደግሞ ሌባ ሌባ ትላላችሁ። ለምን ሌባ ነው? እስኪ ንገሩኝ፣ ለምን ሌባ ነው? ያን ሆነን እኛ በግል ሕይወት ጣልቃ የምንገባ ሰው ያለን። ፈደራይተን የመጣን ሌባ ለመያዝ ነው። አገርን የሚያሸብር እንጂ በየቤታችሁ እየገባን ደስታችሁን ልናማስ አይደለም። ኧረ እንደው ታላችሁስ ንገሩኝ

አሁንስ የለም። ምንም የምቀልደው ምንም የለኝም። አየ የምናገኘው ሰው የመረረው እንዳለ በቤቱም በውጩም የመረረው እና አሁን አሁን እንደዚህ በኋላ አንድ ሰው ታገኘን